በሰሙነ ሕማማት በስቅለት ማግስት የሚውለው ቅዳሜ ቀዳም ስዑር ተብሎ ይጠራል። ታዲያ በዚህ ዕለት ቀሳውስቱ እና ዲያቆናቱ እንዲሁም ሊቃውንቱ ቃጭልን እየመቱ ገብረ ሰላም በመስቀሉ የሚለውን ያሬዳዊ መዝሙር በመዘምር ለምዕመናኑ ቀጤማን ያድላሉ። ምዕመናኑም የተሰጣቸውን ቀጤማ ግንባራቸው ላይ ያስሩታል። ታዲያ ይሄ ትርጓሜውም ጌታን ፈጣሪ ለመስቀል እያሰቃዩት ባሉ ጊዜ በጭንቅላቱ ላይ ያሰሩለትን የሾህ አክሊልን የሚያስታው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሰባት ታላላቅ አጽዋማት አሉ። ከሰባቱ አጽዋማት መካከል የአብይ ጾም ዋናውና ታላቁ ወይንም ትልቁ ጾም ነው። የዚህ ጾም የመጨረሻው ሳምንትም ሰሙነ ሕማማት ይባላል። በሰሙነ ሕማማት በስቅለት ማግስትና በትንሳኤ ዋዜማ ያለችው ቅዳሜ ደግሞ ቀዳም ስዑር ወይም ቀዳም ሾር ትባላለች። በኢትዮጵያ ኦርቶዶክስ አስተምሮ መሰረት ከፋሲካ ዋዜማ ከምትሆነው ቅዳሜ በስተቀር ቅዳሜ መጾም እንደሌለባት ይነገራል። ታዲያ ቀዳም ስዑር ክርስቶስ በመቃብር በስጋ አርፎ የዋለበት በመሆኑና መከራውን በማሰብና ትንሣኤውን በመናፈቅ በዓመት አንድ ጊዜ ትጾማለች። ከዕለተ አርብ ከመስቀሉ ጀምሮ ክርስቶስ እስከሚነሳ ድረስ የጾሙት ጾም ስለሆነ ቀዳሚት ተሻር የሚባለው በጾም ነው። አንዱ ይሄ ነው። ሁለተኛው ቀዳም ስዑር ማለት ስዕረ ለመለመ ይላል ግሱ፣ ቃል ለምለም ቅዳሜ ትባላለች። መሻር ብቻ ሳይሆን ለምለም ቅዳሜ ነው የምትባለው። ይህም የምስራች ነው፣ የምስራች ቀን ለምለም ቅዳሜ ካህናቱ የለመለመ ቄጠማ ይዘው እንኳን ደስ አላችሁ፣ የምስራች ገብረ ሰላመ በደመ መስቀሉ፣ ክርስቶስ በመስቀሉ ደም ሰላማቶ ለነበረው ዓለም ሰላም ሰጠ፣ ደስ ይበላችሁ። እንደውም ክርስቶስ ተመረመረ፣ ሰይጣን ታሰረ፣ ደስ ይበላችሁ፣ የምስራች እያሉ የምስራች ይናገራሉ። መጽሐፍ ሲነበብ የመጀመሪያ ባልሆና የመናገኛት ማናት? ቅዳሜ ናት። ከቅዳሜ የቀደመ ባል የለም። ነገር ግን አንድ ቀን ተሽራለች። መቼ? ዛሬ። በምን ተሻረች? በጾም። በነገራችን ላይ በማይጾምበት ቀን መጾም መሻር ነው፣ ግልጽ ነው አይደል? 318ቱ ሊቃውንት ወይም ሰለስቱ ምእት የሚባሉት በሃይማኖተ አበው ህንጻ መነኮሳት በሚባለው መራፋያ ቁጥር 27 ላይ እንዲህ ብለዋል፣ እንደ ሌሎቹ ቀኖች በሁለቱ ሰንበቶች አትጾም ከአንዲት ቀን በቀር ብቻ ኢየሱስ ክርስቶስ ውስተ መቃብር ጌታችን ኢየሱስ ክርስቶስ በመቃብር ተኝቶ ከዋለባት ካደረባት ከፋሲካ ዋዜማ ወይም የፋሲካ ዋዜማ ከምትሆን ነገ ትንሣኤ አይደል? ነገ ፋሲካ ነው። ከፋሲካ ዋዜማ በቀር ወይም የፋሲካ ዋዜማ ከምትሆን ከቅዳሜ በቀር አትጹም ይላል። ስለዚህ ቅዳሜ በምን ተሻረች? በጾም በቀዳም ስዑር ካህናቱና ዲያቆናቱ ቃላዋዲ ወይንም ቃጭል እየመቱ ለምእመናኑ ቀጤማን እያደሉ የትንሳኤውን መገለጥ የሚያበስሩበት ዕለት መሆኑን የሃይማኖት አባቶች ይገልጻሉ። ከሌሊቱ ጀምሮ ቀደም ብሎ ቃለ እግዚአብሔር ያሬድ ቃል እግዚአብሔር በማቅረብ ስለ ነገረ መስቀሉ አብዝቶ በመዘመር መዋሴት የሚባል አለ። በተለይ በጸሎተ ፍታት ለሚመናን አገልግሎት የሚሰጥ መዋሴቱን በመምራት ምቅናይ ማሌ የመሀሌ ይዘ ሰሎሞን በመተርጎም ትርጉሙን በመተርጎም በጧትም ሰዓት ደግሞ ቄጠማውን በመባረቅ ለሚመናን የምሥራቹን በመስጠት የሚከበር በዓል ነው። በዓሉ ለሰው ልጆች ሁሉ የተከፈለ መሥዋዕትነት ተምሳሌት በመሆኑ ምእመኑ በዓሉን በሰላምና በመተሳሰብ ሊያከብረው እንደሚገባም የሃይማኖት አባቶች ይናገራሉ። ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትልቅ ትርጉም አለው። ለሰው ልጆች ሁሉ የተከፈለ የቤዛነት ዋጋ ነው። በመስቀሉ ደም ሰላምን አግኝቷል እና ሰላም ለሰው ልጅ እጅግ ወሳኝ ነው። ክርስቶስም የሰላም አለቃ ነው የተባለ። ያለ ሰላም ወጥቶ መግባት አይቻልም። ሰርቶ መኖር አይቻልም። ልጅ ማሳደግ አይቻልም። ስለዚህ ለዓለም ሰላም ያስፈልጋል። ለሀገር ሰላም ያስፈልጋል። ቤተክርስቲያን ሁልጊዜ ስለ ሰላም የምትጸልየው መስቀሉ ሰላም ነው። መስቀሉ የነጻነት ምልክት ነው። መስቀሉ የድል አርማ ነው። ዓይን የሚጾምበት፣ አንደበት የሚጾምበት፣ ጆሮ የሚጾምበት በጣም ልዩ ወቅት፣ ለእግዚአብሔር ምስጋና የሚበዛበት ለነዳያን አብዝተን የምንመጸውትበት፣ ረሃይ የምናደርግበት፣ ፍቅርን የበለጠ የምንሰብክበት ወቅት ማን ነው ከተባለ ጾም ነው። ከአጽዋማት ደግሞ ዋናው የአጽዋማት ሁሉ አለቃ ማን ነው? አብይ ጾም ለምን አብይ ጾም ተባለ? ዓለምን የፈጠረ ኢየሱስ ክርስቶስ ስለ ጾመው ለማን ብሎ? ለእኛ ብሎ። በዚህ ወቅት ክርስቶስ በመስቀል ተሰቅሎ በፈሰሰው ደሙ በሰማይም በምድርም ላሉት ሁሉ እርቅንና ሰላምን አድርጓል። ታዲያ የአብይ ጾም ፍቅርን ሰላምንና መረዳዳትን ከመስበክ ባሻገር ምእመኑ እነዚህን በጎ ተግባራት የዘውትር ተግባሩ የሚያደርግበት ሊሆን እንደሚገባም የሃይማኖት አባቶች ይገልጻሉ። ጋባል ይህቺ የዛሬዋ ቀን ቀዳም ሥዑር ወይም የተሻረችው ቅዳሜ ተብላ ትጠራለች። እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች ዘንድ ቅዳሜ የጾም ቀን አይደለችም። ይህቺ ቅዳሜ ግን ከወትሮው በተለየ የጌታን ወይም የፈጣሪን መከራ ለማሰብ ተጾማ ትዋላለች። ለዛም ነው የተሻረችው ቅዳሜ ተባለች።